ዛሬ እንግዲህ እንደዚህ ምር ብሎብኝ ስታዩ የት ነው የምትገኘው ማለታቸው አይቀርም። የተለያዩ የሚያማምሩ የባህል ልብሶች አሏቸው። ያሏቸውን እቃዎች በሙሉ የምንቃኝ ነው የሚሆነው። በቅድሚ ራስ ላይ ተመልካቾቻችን አስታውቀኛል። ስሜ ጀሚል ጠሀብ ይባላለው። ሸራትን ጥበብ ባለቤት ነኝ፣ ዲዛይነርም ነኝ። የምትፈልጉትን ነገር ሻላ እናቀርባለን። የሚያማምሩ የልብስ ጥበብ፣ የባህል ልብሶች እንዳላቸው ሰምቻል፣ እና ጥሩ ከምትላቸው እንጀምርና፣ አብዛኞቹ ሁሉም ጥሩ ናቸው። ለተለያየ ነገር ስለሚለበሱ አብሻ ልብስ ሲለበስ ያው ፕሮግራም ይፈልጋል። ያለ ፕሮግራም ለብሳቸው ልብሶች አሉ። ይበልጥ ግን የሚያምረው በፕሮግራም ሲለበስ ነው። ዝግጅትም ሰፋ ያለ ስለሆነ ማለት ነው። አሁን የአይን ቅድ ነው። ለማንኛውም ጊዜ መለበስ የሚችል ነው እና አምስት አርብ ነው። ዙሪያው ጥለትና ጥልፍ አላቸው። ደረጃ ተብሎ እንደሚጠራው ሁለት ደረጃ ተብሎ ይጠራል። ሁለት ደረጃ ከኋላ አንድ ደረጃ እያል ይቀጥላል ማለት ነው። ይሄ በማሽን የተሰራ ነው። ሳሳ ያለ ነው። ጥልፋ የእጅ ጥልፍ ነው። ይመስለው እነዚህ የሚታያቸው ነገር ነው። ፈርጦች ተብሎ ይጠራሉ። አዲስ የመጡ ናቸው። ውበት እንዲሰጣቸው ሻይ እንዲያደረግ ይጠቅማል። ለሴቷ ብቻ ከሆነ እስከ አስራ ሶስት ሺ ብር ከነ ወንዱ ደግሞ ከፈለጉ የወንድ ብቻ ሶስት ሺህ ብር ማለት ነው። አንድ ላይ ማሰራት ሲፈልጉ አንድ ላይ አስራ ስድስት ሺህ ብር አንድ ላይ ሆናል ማለት ነው። ይሄኛው ሽፎን ነው። ለየት ያለ ሽፎን ነው። ገበያ ላይ የሚገኝ ሽፎን አደለም። ይህ ከሳውዲ ወይ ደግሞ ከዱባይ የሚመጣ ሽፎን ነው እና አይጨማደድም። እንደምታዩት የመጨማደድ ባህር የለም። የመርገፍ ነገር የለውም። ይሄ ያው ያለ ነጠላ ከሆነ እስከ ስምንት ሺ ብር ነው። ከነ ነጠላው ከሆነ ዘጠኝ ሺህ ብር አካባቢ ይሸጣል ማለት ነው። ይሄኛው ደግሞ የምታዩት ደግሞ ሙሉ ጥልፍ ነው በስንጀር የተሰራ ነው። ከታች አራት አርብ ነው እንዳለ ጥልፍ ናቸው እነዚህ። ጨርቁ ደግሞ ሁለት አይነት ተብሎ ይጠራል። ይህ የምታያቸው ፈርጦች አላቸው። ይህ አሁን የተለያየ ጊዜ ለቀለበት፣ ለሽምግልና እንዲሁም ለምርቃት የሚሆኑ ናቸው። እንደዚህ ሳይዛቸው ይለያያል። አንዳንዷ ከወገብ ላይ አጭር ሴት ልትመጣ ትችላለች ከወገብ በላይ ረዘም ያለ ሴት ልትመጣ ትችላለች። ፊትም ያደርጋል። ሚዲየም፣ ላርጅ፣ ስሞል ስላለ ስላለ በዛ የተነሳ አንዱን እንሰጣችኋለን ማለት ነው። ሶስት ልብሶች አሉ። እዚህ ሶስት ልብሶች አሉ፣ ሚዲየም፣ ላርጅ፣ ስሞል። ያን ነው የምናስቀምጠው ማለት ነው። ዋጋው ስንት ነው? ይሄ ዋጋው አስራ ስድስት ሺህ ብር ነው። ይሄኛው ደግሞ የራያ ልብስ፣ ይሄ የራያ ልብስ ተብሎ የሚጠራ ነው። ይሄ ተለጣፊ ነው፣ ይሄ ደግሞ ጥልፍ ነው። ይሄ ላይ የሚለጠፍ ነው ማለት ነው። ይሄ ተለጥፎ የሚሰራው ዳርዳሩ ግን ተነቅሷል። ይህ ዋጋው ዘጠኝ ሺህ ብር ነው። ከኋላ ደግሞ በጣም ሰፊ ነው። ልቅ ነው እንደምታየው፣ ወገብ ላይ ላስቲክ ምናምን የለውም። ፍሪ ሳይዝ ነው። ልቅም ለሚ ሰብሰብ ለማድረግ መቀነት መጣል የሚያደርጉበት ብዙዎቹ። ካልሆነ ደግሞ አንዳንዴ ደግሞ ቀጠን ያላስቲክ እንጠቀምላቸዋለን ወገብ ላይ ለሚፈልጉ ማለት ነው። በጣም ጥሩ። ይሄኛው ደግሞ ለየት ያለ ይመስላል። ይሄ ለየት ያለ ነው። አቡጀሪ ጨርቅ ነው። በማሽን ገብቶ የተሰራ ነው። ሸብሸብ እንዲል ማለቴ ነው። አሰፋፉም ለየት ያለ ነው። ከፊት ቪ ተብለው ይጠራል። ከኋላ ላስቲክ ነው። ፍሪ ሳይዝ ነው። ያሁን ለራት ልብስ፣ ለምርቃት የተለያየ ነገር ሊለበስ ይችላል። ቀለል ያለ ጥለቶች ናቸው። ይሄ ሙሉ ጥለቶች ናቸው። በዲዛይን የተሰሩ ናቸው። ዋጋው ምን ያለ ይሄ 6500 ብር። በጣም ጥሩ ይሄኛውስ። ይሄ ደግሞ ያው እንደምትለው ቀለል ያለ ማፈራራገን የሰራ ናቸው። ይህ ብዙ ጊዜ ለራት አንዳንዴ ለዝግጅት እንደ ዝግጅት የሚሆኑ ቀለል ያለች ለብሰሻቸው የምትሄጂ ናቸው። አሁን ይሄ እስከ አራት ሺ አምስት መቶ ብር ድረስ እንሸጠዋለን። የውስጠኛው ጨርቁ ምንድን ነው? ይሄኛው ጨርቁ የውስጠኛው ገበር ነው፣ ገበር ነው የተጠቀሙ። አራት ሺ አምስት መቶ እንሸጣቸዋለን። ይሄ ሁለት አይን ነው ጨርቁ። መስቀሎቹ በአራቱ ማርብ ላይ አንዳንድ መስቀል አላቸው። ዘና ብሎ እንዲታይ ተደርጎ የተሰራ ነው። አሁን ይህኛው ተሰርቶ አልቆ እስከ 13 ሺህ ብር ይሸጣል። በጣም ጥሩ ጃሙኑ ለሚፈልግም ሰው ዋጋው ተመሳሳይ ናቸው። በጣም ይሄኛውም ደግሞ ያው ለሙሽሪት የሚሆን ነው። ለአጃቢዎችም ይሆናል። ጥለቱም ሰፊ ነው እንደምታየው ውበት አለው። እስከ 23 ሺህ ብር ድረስ ይሸጣል እና ጫማ ደግሞ እንዳያነሳቸው እኛ ቤት ምን እንጠቀማለን? ሻማ ገበር እንጠቀማለን። ይሄ ጫማ እንዳያነሳው ይሄ ጫማ በተፈጥሮ ወጨቅ ባህሪ ስላለው ያ ነገር ከበር ያደርግለታል። የጨርቁ ታይፕ ምንድን ነው? ይሄ ሁለት አይን ነው የሚታውለ፣ የሚጠራው ሁለት አይን። ተመራጭ ነው ማለት ነው፣ ተመራጭ ነው በጣም ቢታጠብም ቢልም አይቆሽሽም። ሁለተኛ ነገር ጥጡም ያወጣ በጣም ጥሩ፣ ለረጅም ጊዜ እንደዚህ እንዳለ ይቆያል። እዚህ ጋር ደግሞ የወንዶች ይታዩኛል። እነሱ እነዚህ ወንዶች ደግሞ የተለያዩ ናቸው። እነዚህ በዲኬ የተሰሩ ጨርቆች ናቸው ዲኬ ማለት የፈረንጅ ጨርቆች ናቸው። ጥለቱ ብቻ ነው እኛ የሚጠቀሙት እንደነዚህ፣ ጨርቁ ከውጭ ነው የሚመጣው አ አሁን ቀለል ያለው ዋጋ ናቸው፣ እስከ ሺህ አምስት ድረስ ይሸጣሉ። እነዚህ ተመሳሳይ ናቸው፣ ሺህ አምስት ይሸጣሉ። አሁን ይሄኛው ደግሞ ሁለት ሺህ አካባቢ ይሸጣል። ይሄኛው የምን ጨርቅ ነው? ይሄም ያው በዲኬ ተብሎ የሚጠራ ጨርቅ ነው። ችግሩ አንዴ ከገባ በኋላ የሚቀጥለው ሲገባ ከለር ወይ መድመቅ ወይ መፍሰስ ነገር ይመጣል። አሁን የዚህ ድምቀት ያህል ሁለተኛ ሰው ቢያዝሽ ደግሞ ታገኝ ይችላል የአበሻ ልብስ ግን ሌላ ሰው ደግሞ ቢያዝሽ ይሄን እራሱን ታገኘዋለሽ። ያንኑ ማግኘት ይቻላል። ያንኑ ማግኘት ይቻላል። ለማሳየት ብለን ሁለቱንም አለ የምናደርጋቸው ማለት ነው። እነዚህ ፒሲ ጨርቆች ናቸው። ይሄም ደግሞ የምታዩት ተለጣፊ ነው። ጥለት ሰርቶ ለጥፈንበት ነው። ዋጋቸው ምን ያህል ነው? አሁን ይሄኛው እስከ ሶስት ሺህ አምስት መቶ ብር ነው። አሁን ይሄኛው አለ እስከ አምስት ሺህ ይሸጣል። ይሄ ጥለቱ ነው። ይሄ ጥልፍ ነው። ተጠልፎ እንዳለ የምታዩት ጥልፎች ናቸው። እነኞቹ ናቸው ተለጣፊ ስለሆኑ ነው። የፈትል ቀሚሶቹ ለምሳሌ አሁን እነዚያን ስታያቸው የፈትል ቀሚሶች ናቸው። ሹካሪ ተብሎ ይጠራል። መቀነትና ኩታ አላቸው እና ይሄኛው የሚሸጠው እስከ ሀያ ሶስት ሺ ብር ነው። አብዛኞቹ የምናያቸው ቀጠን ያሉት አሁን አንቺ እንደለበሻት ይኸኛው እስከ አስራ አራት ሺ ብር ነው የሚሸጣት። ቀለል ያለ አስራ አራት ሺ ብር ናት። አሁን እችን ለመስራት ቢያንስ አንድ ሀያ ቀን ያስፈልገናል ለምሳሌ ያህል ተመሳሳይ ናት። መቀነት ናት። እስቲ መቀነቷን ጣል አርጋት እ መቀነቷ ናት። ይሄ ደግሞ ኩታ ነው። ደብል ነጠላ ብለን የምንጠራው ማለት ነው። ይሄ ሁሉም አንድ ላይ ነው። አንድ ላይ ነው። በጣም ቆንጆ። ዋጋው ስንት ነው? ይሄ አስራ አራት ሺህ ብር ነው። አስራ አራት ሺህ ብር እንደገጥ ልኩ ይጨምራል፣ ቀን ይቀንሳል፣ ይጨምራል። እነዚህ ነጠላዎች ለብቻ የሚሸጥ ናቸው ወይስ? እነዚህ ቀሚሶች ነው? ቀሚስና ነጠላ ናቸው። አሃ። ለምሳሌ አሁን ይሄ ቀሚስ ነው። አርብቀው በጣም ትልቅ ነው። የቤታችን አርብቀ ይወልሽ፣ እንደዚ እንደዚህ አይተ፣ በጣም ትልቅ ነው። ጎኑ በጣም ሰፊ ነው። ወፍራም ሴትም ብትመጣ፣ ቀጭን ሴትም ብትመጣ በሚፈልጉት ነገር ሳይስ። ይሄ ደግሞ ነጠላውን ታጥፎ ይወልሽ፣ ቁመቱ ርዝመት ይወልሽ፣ እንዴት እንደሚያምር አሁን ለምሳሌ ይሄኛው እዛ ጋር የተሰፋ ልብስ ነው። ሳይሰፋ ይሄን ይመስላል። ሲሰፋ ደግሞ ሳይሻለ ይሄ ልብስ ማለት ነው። ጥለቱ ስፋቱ በጣም ነው የሚያምር ነው። አንድ አይነት ነው። ያው ያልተሰፋ ልብስ ነው። ሲሰፋ ደግሞ በተለያየ አይነት ዲዛይኖች ሊሰፉ ይችላል። በሚፈልጉት ዲዛይን ሊሰፋ ይችላል። ይሄ ደግሞ እንዳልኩሽ አሁን ጫማ እንዳያነሳ አላልኩሽ? ሻማ ገበር ቀደም እንዳልኩሽ ማለት ነው። ይሄ ይሄን ጫማ በተፈጥሮ የመቦጭቅ ነገር የማንሳት ነገር ስላለው ያ ነገር እንደዛ በጣም ቆንጆ ነው። ብዙዎቹ በጣም ቆንጆች ናቸው። ማሰራት ይችላል። አሁን ሻማ ገብርያ ያልኩሽ ለምሳሌ ይሄ እንደዚህ ማለት ነው። አሁን ይሄም የሚሰራ ልብስ ነው። ከወገብ በላይ ወደ ጥላፊ ስለላክ ነው። አሁን ይሄ የሚገጠም ልብስ ነው። አሁን ሻማ ገብርያ ያልኩሽ ይሄ ነው። ጫማ አንዳንዴ ጫማ ሲያነሳ ይሄ ወጭ ገብናል እየተጫማደደ ይመጣል። እቺ ደግሞ ነጠላዋ ናት። ከለሩ በጣም ነው የሚያምሩ። ትንሽ ደመቅ ያለ ፈዘዝ፣ መካከለኛ የሆነ ከለር፣ አይ ማይሰለች ከለር። አንዳንድ ደመቅ ያለ ከለር ሲሆን ሰው የመሰልቸት ባህሪ አለው። እንደ የሰው ፍላጎቱ ይለያያል። በርግጥ እቺ ማለች አበሻ ልብስ ዋና የሚያሳምረው ስፌትና ጥልፍ ነው። በተክለው ጎበዝ ጠላፊና ጎበዝ ሰፊ ካለ ውበቱ የበለጠ ይጨምራል። እነዚህ ናቸው። እነዚህ ለቁርባኖች የሚሆኑ ናቸው። አራት አርብ ናቸው። ለቤተክርስቲያን ለቁርባን የሚሆኑ ናቸው። እነዚህ አሁን እስከ ሰባት ሺህ ብር ይሰጣችኋለን። እ ደግሞ አለች ስድስት ሺህ አምስት መቶ ብር፣ አንገቷ ጥለት ጥልፍ አላት። ጥልፍ ያላቸው ይጨምራሉ ማለት ነው፣ ይጨምራሉ። ጨርቆቹ ተመሳሳይ ናቸው። ሁለት አይን ናቸው። ሁሉ ሁለት አይን ነው። አንድ አይን እንኳን አሁን ቀርቷል። ይህም በጥበብ ነው። ይሄም እስከ 8000 ብር ድረሳል። ጥበብ ስለሆነ ይሄ እንዳልኩሽ ነው። ጫማ እንዳያነሳው የኛ ራስ ሻማ ገበር አለው። ድራቦች። አዎ፣ እነዚህ ደግሞ አሉ። ይሄ እስከ 8500 ብር። ቀለል ያለ ጥለት ስለሆነ ሰፋሉ፣ ጥለታቸው ሰፋሉ። አዎ፣ ይሄ እስከ 18000 ብር። ይሄ ጥለቱም በዛ ልክ ነው። ይሄ ኦርጋንዛ ተብሎ የሚጠራ ነው ቆየት ያለ ልብስ ነው ግን አሁን ተሻሽሎ እየመጣ ስለሆነ ይሄ እስከ 13 ሺህ ብር ይደርሳል። አሁን ላይ ያለው አሁን ላይ ያለው ሻይን ያረጋል። አዎ፣ ትንሽ ከለሩ ወጣ ነው ማለት ነው። ወጣ ያለ ነገር ነው። እነዚህም በብዛት ተመሳሳይ ናቸው። ከለሮቹ ወጣ የሚሉ ናቸው። አዎ። ይሄ ደግሞ ሙሉ ጨርቁ ደግሞ ስታዩ ሻይን የሚያረግ ሙሉ ጨርቁ ዋጋው ተመሳሳይ ነው። ዋጋዎቿ ይሄኛው ተመሳሳይ ናቸው፣ ብዙ ለውጥ የላቸውም። እነዚህ እቺ አሁን ጥልፍ ናት እንደምታዩት፣ የትግራይ ጥልፎች ናቸው። እቺ ወደ 17 ሺህ ብር ትሸጣለች። ስራው እንደ ለጅ ጥልፍ ናቸው እነዚህ። ስራው በጣም ነው የሚያምረው። መቀነትና ኩታ አላቸው። በነገራችን ላይም ከአባዎችም አሉ፣ በተለያየ ዲዛይኖች አሉ። በተጎታች አለ፣ በረጅም አለ፣ በአጭሩ አለ እና አንድ ሳምፕል እችል ላሳያችሁ። ና አንዳንዴ ለሙሽራ የሚሆን ነው፣ እንዲሁም ለተለያየ ዝግጅቶች ለሀያ አምስተኛ አመት ክብረ በዓልም ለሀምሳኛ የተለያየ ክብር አለ፣ እንጠቀምበታለን። ካባ ማለት በጣም ትልቅ ስጦታ ነው። በኢትዮጵያ ላይ ካባ ስተሸለኒ በጣም ትልቅ ስጦታም ይሆናል ማለት ነው። በተለይ ለእናትና ለአባት ሽሪድ የሙካሽ ተብሎ የሚሰራው የሚመጣው ከህንድ ነው። ሙካሹ እኛ ሀገር ያው ዲዛይን አጥተን እንሰራቸዋለን ማለት ነው። ይህንዳ ለምታያቸው በሙካሽ ነው የሚሰሩት ጥልፉ ዲዛይኑ እዚሁ ነው፣ በእጅ ነው የሚሰራው። ከውስጥ ደግሞ በሙቅ ተደርጎ ምን ተደርጎ ነው እና አሁን ስለተሸፈነ አያስታውቅም። እና ከአባ የማይወደው ነገር ሽቶ አይወድም። እና ብዙ ጸሐይም አይወድም። ፌድ እንዳያደርግብን ጸሐይ ቦታ ላይ ብዙ አናስቀምጠውም። አቀማመጥ ላይ ደግሞ ዘርጋ ካስቀመጥሽው ለሁል ጊዜ ሳይበላሽ ይቆያል ማለት መጣጣጠፍ የለበትም። እና ቀለበትም ብዙ አይወድም እንዳይቦጭቀው እንዳያነሳው ማለት ነው። ጥንቃቄ ጥንቃቄ የሚፈልግ ነገር ነው። ምን ያህል ነው ዋጋው? ለብቻ ነው የሚሸጠው? ይሄ ይሄ ለብቻው ነው ካባው የሚሸጠው። የወንድና ሴቱ አንድ ላይ እስከ ሀያ ሺ ብር ይሸጣል። አንድ ላይ ሲሆን ማለት ነው፣ አንድ ላይ ሲሆን ይህም ተመሳሳይ ነው። አይደለም ተመሳሳይ። ይሄ የወንዱ ደግሞ ልክ እንደ ጃኖ በጎን የምናደርገው ነው። እች እንደዚህ እናደርግና እዚህ ጋር መርፌ ቁልፍ እናደርግለታለን። ከላይም ደግሞ ቲያራ አለው። አንድ ላይ ነው ሀያ ሺ ብር ይሸጣቸው ማለት ነው። በምፈልጉት ሳይዝ ማግኘት ሳይዞች ጋር ያገኛሉ። ተጎታችም አለ፣ አጭርም አለ። የተለያየ አይነት ካባዎች አሉ። ዋጋውም እንደዛው ወንጫ ዋጋው ይጨምራል። በጣም ጥሩ በጣም ቆንጆ። እሺ በጣም ብዙ ቆንጆ ልብሶችን አይተናል። ተመልካቾቻችን ደግሞ እዚህ መጥተው መግዛት ቢፈልጉ አድራሻችሁን ያላችሁበትን፣ በዚሁም ደግሞ ሶሻል ሚዲያ አድራሻችሁንም ጨምረ ሁሉ ነው። እሺ ከዚህ በፊት ሽሮ ሜዳ ነበረ መንሰራይ ነበረው ሸራቱን ጥበብ። አሁን ደግሞ ተደራሽን ናሳሲን አስብተን ወደ ሀያ ሁለት መተናል። መታችሁ ጎብኖ ዲስካውንት እናደረግላችኋለን። ቦታችን ደግሞ አዲ አበባ ፖሊስ ጣቢያ ወደ ጎላጎል የሚወስሉ መንገድ ላይ ማብራቱ ጋር እንገኛለን ሴንትራል አዲስ ህንፃ ላይ መቶ ሰባት ቁጥር ላይ እንገኛለን። መታችሁ ጎብኙን። ስናያችሁን እናመሰግናለን። እኛም ለነበረን ቆይታችሁ እጅግ አድርገን እናመሰግናለን ውድ ተመልካቾቻችን። ለዛሬ በሸራትን ጥበብ የነበረን ቆይታ ይህን ይመስል ነበር። የተለያዩ የሚያምሩ የባህል ቀሚሶች አሏችሁ። በምትፈልጉት ዲዛይን እዚህ መታችሁ ማሰራትም መግዛትም ትችላላችሁ። አድራሻቸውን ከታች ባለው ሊንክ ላይ እናስቀምጥላችኋለን። ቀጣዩ በሌላ መሰናዶ እስከምንገናኝ ድረስ ቸር ይቆየን።